ሰላም ጤና ይስጥልን። ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ዶክተር ናታን ነኝ። ዛሬም በሌላ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኖ አብረን ቻናላችን እያዘመንን ብዙ እውቀቶችን እንማማራላለው። እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ አጋሩልኝ። ኮሜንት ላይ ደግሞ ለሚኖራችሁ ማንኛውም ጥያቄ ኮሜንት ላይ ያስቀምጡልኝ። እንዲሁም ቪዲዮን አይታችሁ ሲመቻችሁ ላይክ ማድረጋችሁን እንዳትረሱ። የዛሬው ቪዲያችን የሚያተኩረው ከረሱ እንደተረዳችሁትም ሰባት የማዲያት ማጥፊያ ተፈጥሮአዊ መንገዶች ምንድን ናቸው? በብዛት በእኛ ሀገር ደረጃ ማዲያት በብዛት ይከሰታል። ይሄ ማዲያት በተለይ በሴቶች ላይ የሚከሰት ነገር ነው። እናም ብዙ ሰዎች ማዲያትን ለማጥፋት ይጥራሉ፣ ግን እምብዛም ሲሳካላቸው አይታይም። ምክንያቱ ምንድን ነው? ምንስ መጠቀም አለባቸው? የትኛውን የተፈጥሮአዊ መንገዶች ቢጠቀሙ ማዲያታቸውን ከሰውነታቸው ላይ ማጥፋት ይችላሉ የሚሉትን ዛሬ ሰባት ዋና ዋና መንገዶችን እነግራችኋለሁ። ይህንን ከሰባቱ ውስጥ የፈለጋችሁትን መርጣችሁ ከተገበራችሁት ለውጡን በተወሰኑ ቀናቶች ውስጥ አይታችሁ እርግጠኛ ነኝ። ፊታችሁ ላይ ያ ማዲያት ተመልሶ እንደማይኖር በእርግጠኝነት መናገር ይቻላል። ማዲያት በተለያዩ ምክንያቶች በፊታችን ላይ ሊከሰቱ ይችላሉ። ከምክንያቶቹ መካከል ለብርቱ የፀሐይ ብርሃን መጋለጥ ይህ ማለት በብዛት ፀሐይ ፊታችን በ በሚያገኘው ጊዜ ማዲያት የመፈጠር እድሉ ከፍተኛ ይሆናል። ሌላው የሆርሞን መለዋወጥ ነው። በሰውነታችን የተለያዩ የሆርሞን አይነቶች አሉ። እነዛ ሆርሞኖች በሚለዋወጡበት ጊዜ አውትፑቱ በማዲያት ልናየው እንችላለን። ሶስተኛው የፊት ቅባት ነው። ይሄ በጣም ወሳኙና ዋነኛው ነገር ነው። ማዲያቶች በብዛት ሊፈጠሩ ከሚችሉበት ምክንያቶች ውስጥ የፊት ቅባት ወሳኝ ነው። በብዛት የምንቀባቸው ቅባቶች ከኛ የፊት ቅባት ጋር አብረው የማይሄዱና ከኛ ጋር አብረው የማይሄዱ በሚሆኑበት ጊዜ ማዲያት ይፈጠራል። ስለሆነም የፊት ቅባት ወሳኝ ነገር እንዳለው መረዳት መቻል አለብን። አራተኛው ደግሞ የወሊድ መከላከያ ወይም መቆጣጠሪያ በሚጠቀሙ ሴቶች ላይ በብዛት የማዲያት በማዲያት የመጠቃት ዕድላቸው ከፍተኛ ነው። ይህም ከሰውነታችን የሆርሞን መዛባት ከመከሰትም በላይ በተለያዩ ምክንያቶች ማዲያቶች ሰውነታ ፊታችን ላይ እንዲወጣ ያደርገዋል ማለት ነው። አምስተኛው የተለያዩ የፊት መዋቢያዎች ወይም ኮስሞቲኮች፣ ሜካፖችን በሚጠቀሙ ሴቶች ላይ በከፍተኛ ደረጃ የማዲያት የመጠቃት እድላቸው ከፍተኛ ነው። ይህም የሚሆነው እነዚህን ኮስሞቲኮችና ሜካፖችን ተጠቅመው በፀሐይ ብርሃን በሚጠቁበት ጊዜ በሚፈጥረው ኬሚካል ሪያክሽን ማዲያት ሊፈጠር ይችላል ማለት ነው። እነዚህን ከላይ ከጠቀስኳቸው ከአምስቶቹ ዋነኛ ሆኑ እንጂ ሌላም ምክንያቶች አሉ። ግን በዋነኝነት በብዙ ሰዎች ላይ ማዲያት ሊፈጠሩ የሚችሉት በነዚህ በአምስቱ ምክንያቶች መሆኑን መገንዘብ መቻል ያስፈልጋል። በመሆኑም ተፈጥሯዊ መላዎችን ማወቅና መጠቀም ተገቢ ይሆናል። ስለሆነም ዛሬ ይዤላችሁ እንደቀረብኩት ሰባቱ የማዲያት ማጥፊያ ተፈጥሯዊ መንገዶችን አንድ በአንድ ለመመልከት እንሞክራለን እና ያው ሰው ከሰው እንደሚለያየው ሁሉ አንዳንድ ሰው ላይ የማይመቸውን ወይም አለርጂ የሚሆንበት እንትቶ ከአማራጮች ውስጥ የሚመቸውን በመተግበር ማዲያቱን ማጥፋት ይችላል ማለት ነው። አንደኛ የሎሚ ጭማቂን መጠቀም ነው። ሎሚ ማዲያትን ለማጥፋት ምርጡ መንገድ ነው። የሎሚን ጭማቂ ፊትን ቀብቶ ለሁለት ደቂቃ ማሸት ለትንሹ ለትንሽ ለሃያ ደቂቃ ካቆየ በኋላ መታጠብ ማለት ነው። ስለሆነም የሎሚ ጭማቂውን ፊታችን ላይ በመቀባት ለሁለት ደቂቃ ካሸነው በኋላ ለሀያ ደቂቃ ቆይተን ለብ ባለ ውሃ ብንታጠበው ይሄ ማዲያት ፊታችን ላይ የወጣው ማዲያት ከቀናት ወይም ከተወሰኑ ሳምንታት በኋላ በተደጋጋሚ በምናደርግበት ጊዜ ሙሉ በሙሉ የሚጠፋ ይሆናል ማለት ነው። ሁለተኛው አጃን ነው። የተፈጨውን የአጃ ዱቄት ከማር ጋ መለወስ ከዛም በማዲያቱ ላይ መቀባት እናም ለግማሽ ሰዓት አቆይቶ በሙቁ መታጠብ የሞቱትን ሴሎች ከቆዳችን ላይ ያነሳልናል። ያው ማዲያት በሚፈጠርበት ጊዜ በብዛት በዛ አካባቢ ማዲያቱ በተፈጠረበት አካባቢ ላይ ብዙ የሞቱ ሴሎች ይኖራሉ። እነዛን የሞቱ ሴሎች አጃውን በማር በመለወስ በምንቀባበት ጊዜ እነሱን ለማንሳትና ቆዳችን ከሞቱ ሴሎች ነፃ እንዲወጣ ለማድረግ ከፍተኛውን አስተዋጽኦ ያደርጋል ማለት ነው። እናም የሁለተኛውን የአጃን መንገድ ተጠቅማችሁ ማዲያታችሁን ማጥፋት ትችላላችሁ ማለት ነው። ሶስተኛው የፖም ኮምጣጤ ነው። አንድ ማንኪያ የፖም ኮምጣጤ ከአንድ ማንኪያ ውሃ ጋር በመደባለቅ በየቀኑ መቀባትም ትልቅ ለውጥ ሊያመጣ የሚችል እና በጣም ወሳኝ ነገር እንደሆነ ማወቅ መቻል አለብን። አራተኛው እርድ ነው። እርድ በብዛት እኛ የምናውቀው ምግብ ጋር ቀላቅለን፣ በተለይ አልጫ ምግቦችን በምንሰራበት ጊዜ እርድን ተጠቅመን እንሰራለን። ያው በውስጥም ቢጠቅመንም ለውጫዊ ሕይወታችንም ወይም ደግሞ ለፊታችንም ለቆዳችንም እርድን መጠቀም በጣም ወሳኝነት አለው። ስለሆነም አንድ የሻይ ማንኪያ የተፈጨ እርድ ከሁለት እስከ ሶስት የሻይ ማንኪያ ወተት ጋር በመደባለቅ ማዋሃድ። እናም አንድ ሻይ ማንኪያ የባቄላ ወይም የሽምብራ ዱቄት ጋር ደባልቆ መቀባት፣ ለ ሃያ ደቂቃ ቆይቶ መታጠብ። ይህን ውህደት በየቀኑ መቀባት፣ ማዲያቱ እስኪጠፋ መቀባት ማለት ነው። በጣም ወሳኝና ትልቅ ነገር ነው። ማዲያቱ እስኪጠፋ ማለት በትንሹ እስከ አስራ አምስት ቀን ድረስ ይህንን ደጋግሞ ማድረግ ማዲያቱ በቀላሉ ከፊታችን ላይ እንዲወገድ ወይም እንዲጠፋ ይጠቅመዋል ማለት ነው። አምስተኛው የሽንኩርት ጭማቂ ነው። ሽንኩርትም በብዛት በወጣች በወጦች ውስጥ አግኝተን የምንመገበው ነገር ነው። ግን ሽንኩርቱም ጨምቀን በምንጠቀምበት ጊዜ ለፊታችን ጥራትም አልፎም ተርፎም ማዲያት ለማጥፋት ትልቁን ሚና የሚጫወት ነው። ስለሆነም ከሁለት እስከ ሶስት የሚሆኑ ሽንኩርትን በመፍጨት ወይም በመቀመም የሽንኩርቱን ውሃ በጥጥ መቀባት እናም ለ20 ደቂቃ ቆይቶ ለብ ባለ ውሃ መታጠብ በየቀኑ ለተወሰኑ ሳምንታት መቀባት ይመከራል ማለት ነው። ስድስተኛውና በብዛት ሰዎች ቢያደርጉት ለውጥ ይፈጥራል ብዬ የማምነው ደግሞ ሬት ነው። ሬትም ለጸጉር እድገት ከፍተኛውን ሚና እንደሚጫወተው ሁሉ ለፊትም በተለይ ለማዲያት ለማጥፋትም ትልቁም ሚና የሚጫወት ነገር ነው። አንድ የሬት ቅጠል በመውሰድ እንደ ጄል ያለውን ፈሳሽ ተቀብቶ ለሁለት ደቂቃ ማሸት ከዛም ከ15 እስከ 20 ደቂቃ ቆይቶ ለብ በኋለ ውሃ መታጠብ። ይህን ውህደት በየቀኑ መቀባት ማዲያቱ እንዲጠፋ ከፍተኛው ሚና ይጫወታል። ስለሆነ ይህንን ማድረግ በጣም ትልቅ አስተዋጽኦ ሊያመጣ ይችላል። ሰባተኛው ፓፓያ ነው። ፓፓያን በጁስ መልኩ በብዛት እንጠጣዋለን። በተለያዩ መንገዶችም ከምግቦች ጋር አብረን እንመገበዋለን። ከዛ ባለፈ ግን የፓፓያ ጁሱን መቀባት በትልቅ አስተዋጽኦ ይኖረዋል። ው ግማሽ የሻይ ስኒ የበሰለ ፓፓያ መፍጨት ከሁለት ማንኪያ ማር ጋር ደባርቆ መቀባት ለሃያ ደቂቃ ቆይቶ ለባለ ውሃ መታጠብ ትልቁን ለማዲያት ማጥፊያ ሚና ይጫወታል ማለት ነው። እነዚህን ከላይ ያየናቸውን የሰባቱ መንገዶች ውስጥ እናንተ የተመቻችሁን በብዛት አላርጂ ፊታችሁ ላይ ሊፈጥር የማይችለውን በመጠቀም አስራ አምስት ቀን እስከ ሀያ ቀን ባሉ ቀናቶች ውስጥ ደጋግሞ መቀባት ወይም በሱ መታጠብ ማዲያትን ሙልጭ አድርጎ ከፊታችን ላይ እንዲያጠፋ ትልቁን ሚና ይጫወታሉ። ውድ የዩቲዩብ ቻናል ሰብስክራይበሮቼ ይህንን ነገር ደጋግማችሁ በማድረግ ፊታችሁ ላይ ያለው ማዲያት ማጥፋት ትችላላችሁ። እንዲሁም ደግሞ የምታውቋቸው በቅርብ አቅራቢያችሁ ያሉ በዚህ ነገር የተጠቁ ሰዎችም ካሉ ይህም ምክራችሁን ሼር በማድረግ እየለገሳችሁ ከማዲያት ራሳቸውን አላቀው ፊታቸውን ንጹሕና ጽዱ እንዲሆን ማድረግ እንደሚችሉ መናገር ትችላላችሁ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ቻው ቻው።